ብዙ አልስማማበትም ነበር ሰዎቹ መታሰር ግን አጥፋት አጥፍተው ከሆነ መጠየቅ አለባቸው የሚለው ከዛ በሆነ አጋጣሚ ነሐሴ 14 ቀን ኖ ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ። ግን ኤክስተርናል አፌርስ ሲሄድ ብዙ ጊዜ እንትን ስራውን ነው ሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ። አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንድሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆን ናያቅ ወደ እኔ መጣ ደብዳቤ። እኔ ምንም ማቀው ነገር የለኝም። ምንድን ነው ያልኩት፣ እኛ አውሮፕላኖች እናስገባ ስለነበረ ከውጭ፣ ይሄ ሚስጥር ማንም ሰው መስማት የለበትም እንኳን አውትሳይደር ፖሊስ ቢሮ አባላት የምንባለው ሴንትራል ኮማንድ የሚባለው ከሰዋት አባላት መሀል ይሄንን የተወሰነ ሰው ብቻ እንዲያውቁ እነው ተወሰኑ የነበረው እና ወረቀት ይዤ ሊቀመንበር ሄዱ። ወይ እንዴ ምን ነካችሁ? እናንተ ለማንም ሰው ነው እንዴ? አውሮፕላን ይመጣል ትሄዳላችሁ እያላችሁ ተወሰኑ። ስለዚህ የሰውየው በከ ምክትል ሊቀመንበሯ በር ጋር አይ ዶንት ኖ ጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አለች ወይ አላቅም እንደዛ ይባል ኋላ የሰማሁት ነው ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዚደንት ኮንኩ በኋላ መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያን ሰኔ 2014 ላይ 300 ሚሊየን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስሯል የተባለው ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት ይሄን አንስተነዋል? በሁሉም ስብሰባ ባለበት ለምን ቢዋሽ እንቀጥላለን? ማንም አይደለም። ይሄንን ስናነስ አገሌን ለመውቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል፣ ተጣርቷል ተብሎ በቁጥጥር ስር ዋል የተባለ ሰው ነው። በቁጥጥር ስር ዋል የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ ጸረሙስና ይሄን አት ሊስት ውጭ ስላለ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባንችል ስል ይሄ ክራም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበረው የሚል ፋይንዲንግ እንዲያመጡ እየጣሩ እያለ ነው የወጣሁት። ዲስ ዳዝ ሜካኒሰንስ ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶ ላይ ይሄ ዶክመንት ስለወጣው ምን ሁሉም ሰው አለው። አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው፣ ጸረሙስና አለው፣ ፖሊስ አለው። ይሄን ፈጽሟል የተባለ ሰውዬ ሰኔ 14 2014 ዶክመንቱን ተዋይተን፣ ሐምሌ 14 ሌሎች ሰዎች በቁጥጥር ስሩ ነው፣ ነሐሴ 14 እሱ ወደ ሱዳን እኔ አሁን ያኔ ባቅ ኖሮ ምን አድረግ ነበር ሌላ ጉዳይ ነው። ግን ፕሬዝደንት ኮልኳ ላይ ዶክመንቱ ጠየቅነው፣ ለምን ይሄን ይሄን አረግ? አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስታለ። ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ነው። ካምፕ ዲያስፖራ የተሰበሰበ ገንዘብ ደላ ላይ በለው ብዙ ነው። እኔ ነገር አላውቅም። ኦዲት ተደርጓል ማለት ነው። ለውስጥ ቁሸት ነው ምክንያቱም ምን እናድርግ ተባብለን እኔ ኦነስ ላይ ልንገር፣ እስከ ቅርብ ጊዜ ድረስ የድርጅቱን ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። ነስ የሚብዛም የሆነ የቅንነት ኤለመንት አለው ብያ ምን ስለነበረ ፕሮቴክት ለማድረግ ሞክር ነበር። እሱ ብዙ ንም አላዋጣኝም። ግን አንድ አጋጣሚ አና ያሳዝናል በጣም ጸረ ድሮን ድሮን በጣም ያስቸግር ስለነበረ ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሀንድል የሚያደርግ ይሄንን ቀብድ ከፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኖ ኤክስፐርት ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረ ጽዮን እናሳምንታል ማለት ነው። ስለዚህ ቀብድ ከፍለናል አንድ ነጥብ አራት ሚሊዮን ይበል ወዘተው ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይጥ ድንቆላ መሆን አለበት። እኔ የድሮን ቴክኖሎጂን በሚመለከት ለማንበብ ጸረ ድሮን ማን ሞክር ያለው እንደዚህ አይነት ማጅክ የለም። ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ነው። ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ግብቀብ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብጠይቅ፣ ይሄ ኔትወርክ እኔ ፕሬዚደንት ሆኜ ይህን መቆጣጠር እየተገባኝ እኔ ትእዛዝ ሰጥቼ ምንም በእኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ፣ ግን ያ ኔትወርክ በራሱ ጊዜ እያዘዘ ሌሎች ነገሮችን ይፈጽማል። በዚህ በዲያስፖራ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ሀይል ነው። ይህ ሀይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት። ምክንያ እንዳልኩህ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ የምንለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይን ህዝብ ያስከፈልኩትን ዋጋ አውቃለሁ። በአማርኛም በእንግሊዝኛም በትግርኛ ምሏል ነው። ይሄንን መቃ መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ሆነው ከመዋሉ ውጪ ሌላ ዓላማ የለውም፣ ሌላ ፍላጎት የለውም። ምሳሌ እሱን ገልጽ ልሀለው። ጀን ከሳራ ድሮን ኮምፒውተር ይዘው መጥቶ በአፋር ቁጭ ብለው አልመጡም። የተከፈለው ተከፍለዋል። አውሮፕላን ይከራያሉ ተብሎ ውሸት ነው፣ አልመጡም። ገንዘብ ተከፍለዋል። የት ገባ ብሎ የሚጠይቅ ሰው የለም። ኦዲት አሁን ለምሳሌ አስቂኝ ነው። መቀለ ከንቲባ አድርገንሃል ያሉት ልጅ ከእስር ቤት አስፈትቼ ነው መቀለ ይዣቸው ሄድኩ። እስር ቤት ነበሩ፣ በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አግዘኝ ብሎት ሊቀመንበሩ፣ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ፣ ይሄን ጥንቃቄ አርገህ ያው አለኝ። ምክንያቱም ኦዲተር ስለነበረ አግዘኝ ብሎታል። የድርጅቱ ሊቃመንበር። ሶ ግን አውቃታለሁ እሷም ቺ ሚስጥር ግን በሌላ መንገድ አውቃታለሁ። ገንዘቧን ለመቀሸብ ጥረት እየተደረገ እንደሆነ፣ ከዛ ሚስጥር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሽሙታል። ምክንያቱም እኔ እንዲሾሙ ጠየቁኝ። አይ አማካሪ ምናምን ላደረገው ይችላል እንጂ ኦዲተር አረጉ። ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አላደረገው። ሶ በዚህ ቻኩርፎ የኔ ተቀናቃኝ ሆነ ሰው ተሸለመ ይች ሚስጥር ስለሚጠብቅ ያቺ ሚስጥር ግን አውጥቷታል ኦልሬዲ የጠበቀ ነው የሚመስላቸው ሶ ኦዲት አርገናል ብሎ የሚያጭበረብረው ኦዲት ያደረገው ነገር የለም የባከነ ብዙ ገንዘብ አለ የትግራይ ዲያስፖራ መጠየቅ መቻል አለበት ይሄ እውነተኛ ለትግራይ ህልውና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም አሁንም የተዘረፈ የተበተነ ደላላ የበላው ገንዘብ ግን ቤቱ ይቁጠረው። በደም በደም የሚታወቅ ነው ማለት የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው። ሲደጋገፉ ልንገር ጨምርልሃለሁ። እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ አገር ካሉ ሰዎችም ጭምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው፣ ምክትል ሊቀመንበሩ ብቻ ናቸው የሚያውቁት። ይሄን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ። እኔ እንዴት ነው ማውቀው? ነው እንግዲህ ስራ ፈጻሚ ያባል ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ፣ እዚህ ስራ ውስጥ የቤተሰብ ብቻ አደርጋችሁት እኛ ታስገቡንም እንደ አሉኝ። የምን ስራ ነው አልኳቸው። አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው። በቢሊዮን የሚቆጠር ተዋጥቷል በ አንድ ቢሊዮን አካባቢ። ከዛ ይሄን እንደ ሊቀመንበሩን ጠየቅሁት፣ እንደዚህ አይነት ነገር አድርገናል ያለ አይ ይሄ በሚስጥር የተያዘ ጉዳይ ነው። በዚህ ጉዳይ ላይ ምላሽ አትስጣ ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ ልኝ ሶ እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር ተያያዘ ነው የሰማሁት ይህን እኔ ታደረሳችሁት ብሎ የሚጠይቃቸው ሰላም ኢትስ ክሪሚናል ኢንተርፕራይዝ ምድር። ለዚህ ነው በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ። አሁን ጦርነት ተፈጠረ ከተባለ ይህ ጉዳይ የህልውና ዘመቻችን አካል ነው ይሏል። እኔ የህልውና ዘመቻችን አካል መሆን ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኤንቫይሮንመንት ተፈጥሮ ከፌዴራል መንግስት ጋር ፕሪቶሪያን ከመፈጸም አንጻር የተጀመሩ ሂደቶች እስከ መጨረሻው አሟጣህ ተጠቅመህ ነው የትግራይ ለምታረጋግጠው እንጂ የሶስት ሌቦችን የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህሉና ለማረጋገጥ የሚለኮስ ጦርነት የትግራይን ህዝብ አጀንዳ ሊሆን አይችልም።